ገና ተረጋግቋል። እግዚኦ ገና የኔ ልጅ መቅደስ፣ ዛሬ ለእኔ እውነቱ አልትወጣልኝ መዳን ያለም አዘጋጅቶት ነው። አሁን እኔ የምፈልገው ዋጋ ወደ ህግ ቦታ ዛሬ ሚዲያ ላይ ቁጭ ብላለች። አንደኛ መድኃኒት፣ ሁለተኛ አንድ አመት ከሰባት ወር ስድስት ወር ሰባተኛ ወሬ ልጨርሰው የሆንኩባትን ጠይቃለሁ በህግ ነው የምጠይቃቸው። አንድ ቀን እንደዚህ ያለሽ እዛው እንዳይወድቁ እንዳይወድቁ አለሽ አለሽ አለሽ አለሽ ወይ ገለውኝ ጭርስ አርገው ወስደው እንዳይጥሉ እንዴት አድርገው ግራ ገባቸው አሁን የሚያረጉት ነገር ስላጡ በቃ ቤት ውስጥ እየቆለፉ ስራ ሲሄዱ ዘግተውብኝ ነው በጫማ ጠፊ ሲመጣ በካልቾ እኔ ባልወልደውም ልጄ ነበረ ባሉ ልዳትም ልጄ ነበረች። ይሄን ያህል አድርገውኛል። አሁንማ ተረዳሁት። በውርሱ በሱቁም፣ በንብረቴም በሙሉ እኔን አጥፍተው ልጄን አጥፍተው ንብረቱን ለመውረስ የሚያደርጉት ጥራት ነው በቃ አሁን ተረዳው። ታየው አሁን ለእነሱ ነው። ያም አሁን ምግተ እንትን ሀሳብ ያለሽ ለእነሱ ነው። እኔ መድሀኒንም አልፈለግሽም። ሞቼ እንደቀረው እንድቀር ነበር የፈለግሽው እና ስለ እነሱ ትከራከሪያለሽ። እንዲ ንጀሊከራከርትደፋፈራለሽእናገለሸማውረው ነገር አለ ብላን የመጣችው ረው እናቴን ገላታለች። አረመኔ ተረጋጊ። የምናገረው ነገር አለ ስላለች ነው ያመጣኋት። እናት፣ ይሄ በቃ እኛ ኩሽና እንኖራለን። አሁን አንድ ነገር ልንገርህ፣ ከአንተ ምንም አልፈልግም። ወደ ክስ ሂደት እቀጥላለሁ። የምን ወደ ክስ ነገር? በቃ እውነታው ግን መውጣት አለበት። ምክንያቱም እኔ ይህን ያክል ደረጃ በዚህ ያክል ደረጃ እኔ ክፉ ተደርጌ መወሰድም የለብኝም መታሰርምም አልፈልግም። ሲጀምር ምን ምን ሳደርግ ነው እዚህ ነገር ውስጥ የገባሁትኝ? አምላኬ፣ ወይኔ በገዛ እጄ ህይወቴን አመሰካክላለሁ። ግን ያው በቃ አማራጭ ስለሌለኝ ብር፣ በጣም እጅግ በጣም ብር ስለሚያስፈልገኝ ስለነበረ በቃ በሀሳቧ ተስማማሁኝ። እኔም የሆነ ሰዓት ላይ ነው በቃ ይመስለኛል እሷ ሀብቱን ያው እሷን አሳግተን ሁለት ዓመት ምናምን ነገር ከሞላት በኋላ፣ ስለዚህ ሁለቱንም አምጥቼ እውነቱን እንዲሰሙ አደርጋለሁ ማለት ነው። አንተም፣ አንቺም እውነት ይወጣል ምንም እያንዳንዱ እውነት ሁሉንም ነገር አስገብተን ለሁለቱም ነግራለን ለእህቴ የተፈጠረውን አንቺም ለእና የተፈጠረው ዝም በል አንተም አንተም ልስማ ብዬ ነው አባሪ ነህ ውድ ቤተሰቦች ሁሉንም ይዘን ተመልሰናል እናታችንንም አግኝተናል እግራቸው ዛሬ ትንሻል ይላል እህታችንም ሁሉም መጥቷል አሁን ምንወያይበት ነው፣ እንዴት ነው እናታችን? መጀመሪያ ከእርሶ ልጀምር። እግዚአብሔር ይመስገን ልጄ፣ ደህና ነህ? እንዴት ነው? ምን ተፈጥሮ ነው ደግሞ ሰብስብ ያመጣብኝ? ምንነጋገረው ምንጨዋወተው ነገር ስላለ ነው፣ ማለት እናንተ ማወቅ ያለባችሁ ነገር ስላለ ነው። አደለ እንዴ? አረማዬ፣ ምንም ቢያወሮች እንዳሰሚያቸው። እኚህ ሰዎች ምንፈልገው እንደሆነ አላውቅም። አንቺ ከተራቻኮለሽ አይደለም በቃ ምናምን አይደለም። ምንም ቆይ እሱ ነው ግን የምን እውነት ነው የሚያወሩት? ነው ምንም አይነት እውነት የላቸውም። በቃ አንቺ ስለተረብሽ ብቻ ዋለኛለሽ። ወነሱ ጋር እውነት ሊኖር ይችላል እኛ ጋር ነው እ የምልሽ ምንም አይነት ነገር ቢነግሩሽ እንዳታምንያቸው አንቺ ምን አንቀለቀለሽ እስኪ ረጋ በይ እኔ እኮ መንቀልቀል አደለም አንቺ እንዳትጎጅ ብዬ ነው እንዲ የሆነ ነገር ቢናገር ትጎጂ ልጆች ከልጆቹም የበደልኳቸውን ይንገሩኝ አሁን የምፈልገው ልጆች ምን በድያቸው ነው ይህን ላያደርጉኝ የሻሉት አንተም ያመጣቸው ለእርቀ ሰላም ነው ወይስ እንዴት ነው? በምን መልኩስ ነው የምንራመደው? እኔም ስለ ህይወቴስ ምን ያህል እንትን አላችሁ? ሲጀምር ከነሱ ጋር ምን መታረቅ አስፈለገሽ? አንቺ አትታረቂም። በቃ በቃ፣ እንታረቅም ከነሱ ጋር እንዲያውም። ምን ይሰራሉ? ሂዱ በቃ። ለምን እኔ ስጎጄ ናቸው? አንቺ አሞሻል። በቃ አንቺ፣ እኔ የሚያዝ መንከባከባለሁ ብዬሽ ነው። እነሱ ምን ይሰራሉ? ሰው ያጠፋል እኮ። ፍጹም አይደለም እኮ አጠፉኛል፣ በደሉኝ። ምንም አይደለም። የተረፈው ሁሉ ነገር ይኖረው። እንደዚህ አድርጎሽ ደግሞ ጭራሽ ይቅርታ ተረግላቸው ተረግላቸው። እስኪ ናገሩ ልጆች። ስማ የምን እየሆንሽ ነው ጭራሽ። እስኪ ያለ ችግር ካለ ከነሱ ጋር ምንድን ነው ችግራችሁ? አንቺ ሴትዮ ስነ ስርዓት ያዥ። በቃ አንቺ ሊጠይቁሽ ነው የመጡት ሊያናግረኝ ነው የመጣው አይደል፣ እስኪ ችግራቸውን ጠይቅልኝ አልኩኝ እኮ። አንቺ ሊጠይቁ ነው የመጡት፣ በቃ እኔ ደግሞ ደህና ናት አልኳቸው። አንቺ አንቺ አልገባሽ ንድማ የአንቺ ደግሞ ሻለስታርጊበቃሱስም ባልገት ወስ ዝም በስ ለማንምንምንምታሶረኛልቻለእስኪ ዝም በይ። ቆይ እኔ እና እሱ እንነጋገርበት ያለው ችግር በምንድን ነው ወይስ በምን መልኩ ነው የመጣው? እንዴት ነው የምናደርገው? እስኪ ንገረኝ። እና የእነሱ እስካሁን ከዚህ ያደረጉት ስ ይህንን ያለ ድርጊት ከኔ ከመሞት በሞት ነው ያለ፣ ይሄ ሞት ይሻለኛል። አንቺ ነሽ የታመምሽው፣ ብዙ ነገር ካደረጉሽ በኋላ በቃ ዝም ብላለሁ። ግን ምንም ቢሉሽ መነጋገር እምፈልገው አለኝ ያለኝን ጉዳይ የምፈጽመው እራሴ ነኝ። አንቺ ምን ውስጥ ነሽ? አንቺ ዝም በይና ተቀመጭ። ስለ እኔ ችግር እኮ የምትረጅ ብትሆኝ ነው እሮ ነበረ። እኔ ስለ አንቺ ይጨነቃለሁ እኮ እንደምጨነቅም ታውቂያለሽ። ምንም ቢሉሽ። አንተ አሁን ይኸውልህ አሁን እሷ ያለው ነገር አሁን ነው የመጡት ምንድነው? የምታውቀው ነገር እንትን አሁን ተናገረ ተነጋግረናል፣ አይደለም ይሄን ነገራው። ምንድን ነው እኔ የምፈልገው ሰላም ነው፣ እርቅ ነው የምፈልገው። የተፈጠረውን ነገር በይቅርታ ተላልፈን በቃ። እኔ ላደረግኩት ነገር በቃ የምር የምር ነው መጸጸቴን እንዲታወቅ ነው የምፈልገው። አይደለም። አይ ቆይ አንቺ ማታውቂው ነገር ስላለ ነው ማታውቂው ነገር ስላለ ነው። ስለዚህ አይ አይደለም፣ ቆይ ታሪኩ ወደ አንቺ ማታውቂው ነገር ብዙ ነገር ስላለ ነው። ስለዚህ አንቺ እሷ አሁን አጃህ አንተ አሁን ያለውን ነገር እውነታውን እንዳትናገር እያደረገች ነው። አፋፍህን እያለች ገባ። ስለዚህ አሁን እሳቸውም እያመም እንዳያማቸው ሌላ ነገር እንዳይፈጠር ያለውን ነገር አንተ አሁን እውነታውን መናገር አለብህ። ገባ። እንደተናገርኩት እኔ አሁን እኔ እሳቸውን የማይበት ምንም ነገር የለም። አንተ ራስህ መናገር ካለብህ ተናገር። ይቅርታ ልትሎ የመጣው አይደል? ይህምን እውነታ ነው የምታወራው? ምን እነ ምንም ይወራ እውነት የለም። ስለ እናት ሽገታ የተቀነባበረ ሴራ የለም ነው የምትይው? በቃ ከዚህ በኋላ አልፏል። በቃ እናቴ እንደገና አይምሮ እንዲመረዝ አታርጉ። በቃ አለፈ፣ አለፈ። በቃ ይቅርታል ይበላትና ታርጎ ይሄ ያልፍ ይችል ነበረ። ይሄ ነገር ህይወታቸው ምን ያልፍ ይችል ነበር። እውነት ነው ልጅ ከመሞትም ከመቆምም ነበርኩኝ፣ ግን ያው አንቺ ሴትዮ ስነ ስርዓት ያልሽ፣ ዝም በይ። የምን ጥፋት ነው ያለብኝ? ምንም አይነት ጥፋት የለኝ። እሱ ጥፋት በቃ ያለውን ችግር እሷም ያላት አንቺም ያለብሽን ችግር በቃ ምንም አልተቸገርሽም። ምንም ነገር አልተጎዳሽም። እናትን ያህል ስታጪ አልተጎዳሽም ትዝናኝበት እንደልብሽ ስትሆኝበት፣ ሌላም ሊኖር ይችላል። ገና ይወጣል ይወጣል፣ አየዋለሁ። እስኪ ቆይ ልጄ፣ እኔን እኮ ቁጭ አርጎ እዚህ ጋር ዘሮቼን ጨርሶ እንደ ጉልቻ ያስቀመጠኝ ነው፣ ምክንያት አለው። እስኪ ከልጆቼን ስማና፣ በድያቸው እኔ እንደውም በክፋት ተነጋግራቸዋለሁ። እስኪ የሙስ ልጆች ናቸው፣ ካለው ችግራቸው አንፃር እስኪ ዩታ እሱ ልጅ ላይ ያለውን ነገር ሁሉ ያውጣ። እሱ ልጅ አውራ፣ እሱ ልጅ አውራ። ተይኝ፣ እንዳይሰሙ እንዳያወሩ የምትፈልጊበት ምክንያት ሲነገራቸው ይገባል። ሰብሰብ አርጊቡና፣ ጎ አውራልኝ። ችግር አለ፣ ንገረኝ እኔን አትደብቀኝ። ወላዲተ አምላክ ይዤሃለሁ፣ ልጄ፣ እንደ ወላዲተ አምላክ ብያለሁ። እኔ የበደልኳችሁ ነገር፣ ያስቀየማችሁ ነገር፣ እንደገናም ደግሞ ለዚህ ደረጃ ልታደርሱኝ የደረሳችሁበትን ነገር ልጄ፣ እስኪ ንገረኝ፣ ንገረኝ እስኪ። ደብረ የምትበጠብጭ እረፍት ታደርግ ነው ያልኩት። እረፍት ማድረግ አለባት። አንድ ነገር ግልጽ ልንገሩት፣ ይሄ ጉድ እሷን ስለሚመለከት ነው። እንድትወጣ እርስ እንዳይሰሙ እየፈለገች ነው። ይህን ነገር ደግሞ እያንዳንዱን እውነት አሁን ለገዛ እህትም ያረከውን ለገዛ ክስትህም ከእሷ ጋር መሆናችሁ ስረ ስርዓት ። እሺ ዝም ብለሽ አዳምጪ። በቃ ዝም ብያለ ዝም ብያለ ምንም ልታስብ አለች እንዳያሳምሙሽ ብዬ እሱ ይናገሩ፣ እስኪ ልስማ ከነሱ እነሱ እኮ ክፉ ሰዎች ናቸው። ከነሱ ምን ትጠብቃለች? መጥፎ ነገር ተናግሲናታችን፣ ይረጋጉ። እርሶ ነው እንዲበሳጩ እያደረገች ነው። ገብቶኛል። ያለውን እውነት ለእህትህም ለአክስትህም ተናገር። እሷ መቼ የምትናገር አደለችም። እኔም መናገር አልፈልግም። ማስረጃ ቪዲዮ ስላለ ከቪዲዮ በፊት ግን አንተ እውነቱን አውጣው። ከመጀመሪያው ጀምሮ ዲቴይል እንድትነግራቸው ነው ፈልገው። ይሄ ከላይ ከላይ እንደዚህ ብር ምናምን ብለን እንድትሸውዱ አልፈልግም እህት ላይ ያደረስከውንም በደል አክስት ላይም ከእሷ ጋርም እንደሚያገናኛችሁ ሁሉንም እውነት ነገር አንድ ቃል ብትናገር አንጠልጥዬ ውጭ ነው መውረው። ውርሽ ንገራችሁ፣ ከመጀመሪያ ነው የምፈልገው። ዝርዝር ነገር፣ ችግር የለ። ታዋታዋ ችግር የለም። ትለፍልፍ፣ ቀጥል። እንግዲህ ብዙ ነገሮች ተፈጥረዋል፣ አንተም ታውቃለህ። ያው ያለውን ነገር ትነግሬሀለው። አሁን እህቴና ስቴናቸው የማታውቁት ይሄን ነገር እናንተ ከምታውቁት በላይ መጥፎ ነገሮች ተፈጥሯል። ሲጀመር የሁላ ነገር የተፈጠረው በብዙ አይነት ሴራ ነው። የተቀነባበረ ነገር ነበረው። እስኪ ዝም በይ። እና በመጀመሪያ ይሄን ሁላ ነገር ከመናገሬ በፊት እህቴንም አግስቴንም በጣም ይቅርታ መጠየቅ ነው የሚፈልገው። እንግዲህ ከይቅርታ በላይ ምንም ነገር የለም። እንግዲህ ይቅርታ የእግዜር ነው። አጥፍቻ አለሁኝ በድያችኋለሁኝ፣ ሁለታችሁ ነው። ለገንዘብ ብዬ ነው ይሄን ሁላ ነገር ያደረግኩት። እና በቃ ብር ስለሚያስፈልገን እህቴም ታውቃለች፣ ብር በጣም ቸገሩን ነበረ በዛ ሰዓት እና በተለይ ደግሞ አግስቴ እንዴት አድርጌ ይቅርታ እንደምጠይቅሽ አላውቅም። በምልስ አይነት መንገድ አንቺን አሁን አይነሽን እራሱ የማየት ድፍረቱም የለኝ። አጥፍቻለሁ። በጣም በጣም በጣም በቃ አሰቃይቼሻለሁ፣ ጎድቼሻለሁ፣ በድዬሻለሁ። በቃ ይቅርታ በላት እና ሄዳ በቃ አለቅ አይደለም ተሰምቶረታሀለች እንደ ቀጥል እና ይሄ ነገር የተፈጠረው በመቅዲ ሴራ ጠንሳሽነት ነው ይሄ ሁላ ነገር የተፈጠረው አንቺ በአንቺ መታገት ውስጥ ዋነኛው እጅ ያለው የእሷ ነው። የዛኔ ታስታውሽ እንደሆነ ከፍርድ ቤት ቀጠሮ ነበረን፣ ከዛ በፊት ነው ይሁላ ነገር። ከፍርድ ቤት የመጨረሻ ቀጠሮ፣ ከዛ በፊት ነው ሴራው ላይ ተጠንሰሰው ነበረው። እህቴም አታውቅም ነበር። እና ያው ያው እህትንም እንዴት እንደመረስካት ዝርዝር ነገሩ ችግር የለ ሙሉም ነገር እናገራለሁኝ እና ያው ከዛ በፊት ያው አክስቲ አንቺ ጋር ግሮሰሪ ውስጥ መተን አንዳንዴ ምናም ነገር ስራ እናግዝሻለን እንሰራለን። እና መቅደስ ነች መጀመሪያ፣ በቃ ሀብቱን ያለሽን ሀብት እንዳለ ምናም ነገር እንደምትፈልገው የራሷን ማድረግ እንደምትፈልግ አንድ ነገር ፈልጋሉ። አሞታል፣ ይገባኛል። ግን ታግሰው መስማት አለቡት። ሁሉንም ነገር ይንገሩት። ምክንያቱም የተቀነባበረ ነገር ነው። እኛ እነሱን ስንነጅል ነበር። ጥፋተኛ አይደሉም እያልኩ አይደለም። ሁለቱም ላጠፉት ነገር መቀጣት አለባቸው። ግን የበላይ ያለቃለ ዝርዝር ነገሩን ይስሙ። ስርዓት ይኖርሽ ቀጥል። ያው የተፈጠረው ነገር እንደዛ ነው። አንቺ ጋር በምንሰራበት ሰዓት በቃ ብዙ ጊዜ እሷ ያለውን ሀብቱን እንዳለ መውሰድ ትፈልጋለች። እኔ ያው ስለ ሕጉም ስለ ምኑ ምኑም ነገር የማውቀው ነገር የለም። ይመስለኛል ከተወሰነ ጊዜ በኋላ አንቺ ወይ ከሞት ወይ ከጠፋሽ ሀብቱ እንዳለ ወደ እሷ እንደሚሄድ ነው የነገረችኝ ስትነግረኝ ግን እኔ በፍፁም ይሄ ነገር እንደማይሆን ነው የነገርኳት። እንዴት የገዛ ናትሽ ላይ እንደዚህ ታደርጊያለሽ? እኔ ክስቴ አይደለች እንዴ? እንዴት እንደዚህ አይነት ነገር አደርጋለሁኝ ብዬ የተወሰነ ቀን አንዱ ለሶስት ቀን እንትን አልኩኝ። ለቴም ቤት ገብቼ ልነግራት አስቤ ነበረ። ግን ሳስበው በቃ እሷ በገንዘብ ገንዘብ እንደምትሰጠኝና መጀመሪያ ላይ ይህን ነገር ስን አንቺ ስትታገች ገንዘብ እንደምትሰጠኝና ከዛ በኋላ አንቺ እንትን ካልሽ በኋላ ወይ የሆኑ ነገር ከደረሰብሽ በኋላ ከሚደርሳት ሀብት ላይ ሀያ አምስት ፐርሰንቱን እሰጥሃለሁ ነው ሀያ ፐርሰንቱ እሰጥሃለሁ ነው ያለችኝ። እና እኔ የእርሶን ሀብት እንግዲህ ሊከፋፈሉ ተስማምተው ነበር። ማስረጃ አለን። ብር ስታስገባ ደረሰኝ መቶ ሺህ ብር ከፍለሃለች። ኑ ገና ተረጋግቋይ ገና ሉኑኑ ነው አንቺ ውነሽ አንቺ ውነሽ ጉዴ! እግዚኦ! ልጄ ይህን ያክል ለእኔ እንደዚህ ለእኔ ይሄ ይገባኛል? ለእኔ እናትሽ ምንም ቢሉሽ እንዳሰሚ ብዬሽ ነበረ። በቃ በቃ በቃ። እግዚአብሔር ይስጥልኝ መረጃና ሁሉን ነገር ካስ ካደረጉት እኔ መቶ ሺህ ብር ለአንቺ አልሰጥሽም እኔ አልሰጥሽም። ልጄ ምን ነው ምን ነው ምን ነው ምን በደልኩኝ ይህን ያህል እነሱ ናቸው ክፉ ብዬ ነበረ። በቃ በቃ፣ እማዬ እዳትኝ በቃኛ። አሁንማ ጨርስ፣ እማዬ እዳትኝ። ይሄ ነገር አንድ ነገር ሌላም አለ። እስቲ ቆይ እናታችን እታችን፣ ስለ እሷ እንዴት እንደመረስካትም ነገራት። ሁሉንም እውነት እንዲሰሙ ዛሬ ይፈልጋሉ። እንዴት እሷን እንደመረስካት ቤት እየገባ እንዴት ስለ አክስቷ ክፋት እንዴት እንደምትነግራት ነገራት። ጉዳን ትወጥ አክስቴ በድላኛለች ስትል ስለነበር እያለቀሰች ነው። ትናንት መኪናው ስናወራ የነበረው ንገራት፣ አይ ንገራት፣ የተፈጠረው ነገር እንግዲህ ያለውን ነገር። እኔ የዛኔ በቃ ገንዘቡንም እኔ አልፈልግም ብዬ ነበረ ይንን ስራውን መጨረሻ ላይ ያው፣ ያሉትን ቅድም እንደነገርኩ በጣም ሳንቲም ያስፈለገኝ ስለነበረ መጨረሻም በሀሳቧ ተስማማሁኝ። እንደ ምንም ነገር አድርገን የሆነ መድኃኒት ምናምን ነገር ምሳ እንብላ ተባብለን ምናምን ነገር መድኃኒት ሰተን አገትናት። ከዛ እኔ ቤት ውስጃት ነው እህቴ ያወቀችው። ከዛ በኋላ መጀመሪያ ለምን ለም አሁን እንድትነግራት የምፈልገው አክስታችን ንብረታችን መወስዳለች፣ አክስታችን እንደዚህ ያደርጋለች የሚለውን ነገር እንዴት ለእህት ስትነግራት እንደነበር፣ አንቺ ምንም በማታውቂው እነሱ ተባብረው አክስትሽ እንድጠይ ምን ያህል ሲያደረጉብሽ እንደነበር ሁለቱን አክስትና ልጅ ለማጣላት ያደርጋችሁትን ጥረት ነገራት። ነገር ሁላ የምታደርገኝ መቅደስ ነች ትነግረኛለች። በቃ አሁን ሌላ ቦታ የመውሰድ እንትን የለንም። እሷን ገባ ወይ ቀጥታ ሌላ እርምጃ መውሰድ ነው ወይ ደግሞ በቃ ትክክል የሆነ በቃ ምንም ጥርጣሬ ላያሳድር የሚችል ቦታ ነው እሷ መውሰድ የነበረብን። የት ነው ያን ቦታ? በጣም ሴፍ የሆነው ቦታ እኛ ጋር ነው፣ ቤት ነው። ይህን ደግሞ ነገር ለማድረግ ምንድን ነው እህቴ ማሳመን አለብኝ። እህቴ ማሳመናት በምንድን ነው በቃ እሷ ለእኛ ክፉ እንደሆነች የአባታችንን አባታችንን እሷ በእሷ ምክንያት እንደሞተ አባታያችን ገዳይ እንደሆነ የእናታችን መጥፊያ እሷ እንደሆነች እና ያው ይህን ነገር እሷ እንደዚህ በላት እየሄድክ እህት ምናምን ነገር እያለችኝ እየሄድኩኝ እኔ ያለኝ ምንድን ነው ነገር በቃ እሷ ጭንቅላቷ መመረዝ ነው፣ በመጥፎ መጥፎ ነገር ስላከስቴ እየተናገርኩኝ ማለት ነው። በቃ የእናታችንም ሞት ተጠያቂ እሷ ነች። የአባታችን ሞት ተጠያቂ እሷ ነች እና በቃ ያለንበትን በቃ ድህነታችን እስኪ ተመልከች፣ እስኪ ያለንበትን ቤታችንን ተመልከች። የአባታችን ሀብት እሷ ይዛው ምንኖረውን ቤት ተመልከች፣ እሷ ዓመት ኖሮን ህይወት ተመልከቼ እያልኩኝ በቃ ሁሌ ብስጭት እንዲሰማ ተደርጋለሁ። በዛም ብስጭት በቃ አክስቴን በቃ እየሄደች ምናምን ነገር እንትን ታረጋታለች። እኔ አማራጭ ስለሌለኝ በቃ የእሷን ሀሳብ እደግፋለሁኝ፣ እሷ የምትለውን ነገር እሷም ደግሞ የኔን ሀሳብ እንድትደግፍ አደረግኳት። ጭንቅላት ሆኖ ረዲ በቃ ሙሉ ለሙሉ መርጃት ነበር። ይህንንም እሷ መቅደስ በምትነግረኝ ነገር ማለት ነው። ተነስቼ ስለዚህ የተፈጠረው ነገር በቃ ይሄ ነው። እንግዲህ እኔ በራሴ በኩል ይቅርታ ጠይቃለሁኝ። እባክሽ እውነቱን እንድትሰሚ፣ እንዲህ ነው። ዛሬ ለእኔ እውነቷ ልትወጣልኝ መድኃኔዓለም አዘጋጅቶት ነው። እውነት ነው፣ እናት እንዲህ ናት። እኔ ልጅ ለእናታቸውም ሆነ ለእናንተስ ክፉ ነኝ? እውን እውነት ነው? ይህን ያህል እበድል አለሁኝ? እኔ ያለኝን እየመዘዝኩ ብሉ፣ ጠጡ፣ ኑ፣ ተኙ፣ ግቡ ያልኩኝ

ያው የተፈጠረው ነገር ሁለታችሁ መሀል ጥላቻ እንዲፈጠር ያደረጉት የሁለቱ ሴራ ነው። ይህን ነገር አሁን ገባሽ? እውነቱ ሀክስኪያ እንዴት እወቂ። እውነቱ እኔ ሲጀምር ምንም የማውቀው ነገር የለም። በቃ እሱ ሁሌ ማታ ማታ እየመጣ ክስቲያችን እንዲናት ያለ እናት ያለ አባት አስቀረችን ምናምን እያለ ይነግረኛል። እኔ ደግሞ በጣም ነው የሚሰማኝ። በተለይ ደግሞ የእናቴን ፍቅር በጣም ሳልጨርስ ነው እናቴን በቃ ሄደችው እና በቃ እኔ በጣም ነው የምናደደው፣ የሚሰማኝ በቃ እሱ ደግሞ ሁሌ እየመጣ ቤቱ ስለ በቃ ቁስል ነው የሚሆንብኝ። በቃ ምበላው የምጠጣው ሁላ በቃ ምንም ነገር እኔ እንዲህ ብዬ ልንገርህ ቤት ውስጥ ስላለው ነገር በቃ እሷን የሆነ ሳሰቃያት ምን ስላት በቃ ገናቴን፣ በቀል የተበቀልኩ ያህል ነው የሚሰማኝ ከምሰማውና ከማየው አንጻር ማለት ነው ሁሌ የመጣ እናታችንን እንዲያድርገ እናታችንን ሰው እንደዚህ እናትና አባቱ እንዲ አብረው ነው ሲዝናኑ ምናምን ቀን ነው እያለ መቶ ይነግረኛል። እኔ ደግሞ በቃ ውስጤ ውስጥ ያለሁት ተናገሪ፣ አንድ ድል ስጥሽ፣ ስለ እናትሽ ስለ አጎትሽ ልጆች እናትን በላቸው እንጂ በቁመ ነው። ነገር እስቲ እስቲ ይኸው እናትሽ ፊት ጉድሽ ወጥቶ ማስረጃ ስታምኝ ስትለምኝ፣ እኔምን ስትል ነበረ ቅድም እናንተ ከመምጣታችሁ በፊት ስንዴ ቃሙሉ ስንከራከን ብር እሰጥሃለሁ ይህን እውነት አታውጣ ብር እሰጥሃለሁ ስትለምኝ ነበር። እሱ ቪዲዮ አለ። እግዚአብሔር ይስጥ እውነታውንም እንዳቅ፣ ጠላቴንም የገዛ ስጋዬ መሆኑን እንዳቅ እ ልጆቼን ለዚህ ነው እንዴ እሷ እኮ መታ ስትመታኝ ራሱ ስቅቅ እያላት ነው መታኝ። ግን ያለቀስኩባት ልጄ እጄ አይከደሽም፣ እጄ ያላበላሽም። እስኪ እውነታውን ንገርኝ፣ የበደልኩሽን ነገር ምንድነው ያስቀየምኩሽ? ንግ ልጄ ንገርኝ እያልኳት ለሷ፣ እባክሽን እናቴ ዝም በይ አሁን እናቴንም አጥፍተሻታል አባቴንም ገድለሻል እያሉ ያወራሉ። ግን እኔ አንቺ የምታደርገው አይመስለኝም ትላለች። አንዳንዴ ደግሞ እንደገና ታዝናለች። ዝም በይ እናት የለሽም፣ እናት የለሽም ይሄ ነው አይደለም። አጥፍቻለሁ ስትይ እኔ በቃ አጥፍቻለሁ፣ በቃ ተሳስቻለሁ፣ በቃ ይቅርበኝ እንድደክምናቀልድ ነው አጥፍቻለሁ ብለሽ። አሁን አሁን አይደለም። ቆይ ጠብቂ። አሁን ተረጋጉ። ታማሚ ነኝ ተወኝ። እስኪ መጨረሻ የምትናገሪው መልዕክት የለሽም? ብቻ ነው ምት በእናንተ ምክንያቱ እናት፣ ይህ ሁሉ የሆነችው በእኔ ምክንያት አሪዎስ ነሽ አሪዎስ። እና እናት እናት ልታደርጊው ትዝቻለሽ? ገና ዝም በላት፣ እኔ አለውልህ። ዝም በላት። እውነቷ ስለወጣባት ወራዳ እናቴ በላሽ፣ እናትሽ ልተረሽ። እነሱማ ምን አደረጉ? እነሱ ምንም ያደረጉት ነገር የለም። አሁን እኔ ወደ ህግ ቦታ ንፈልገው ዛሬ እንዲህ ላደረገችኝ ሚዲያ ላይ ቁጭ ብላለች። አንደኛ መድኃኒትን፣ ሁለተኛ አንድ አመት ከሰባት ወር ከስድስት ወር ሰባተኛ ወሬ ልጨርሰራ የሆንኩባትን እጠይቃለሁ። በህግ ነው የምጠይቃቸው ነገር እኔም ደግሞ አመሻችለታለሁ ክስ ሂደት እንዲያደረጉና የእጇን እንድታገኝ እኔም ያረዶታለሁ። እሱን ነገር ቃል ገበለታለሁ ችግር የለውም። እኔ ይህን ነገር እረዳለሁ። በካቹ ተረጋጉና ሁሉም እውነት እንዲወጣ ነው የፈለግነው። ስለዚህ የእጅሽን አገኘሽ፣ አሁንም ታገኛታለሽ። ትዘቺብኛለሽ፣ አገኘሀለሁ። ብቻ ግን በህግ አምላክ እያያዝክልኝ ስማ፣ እንደውም እኮ እናታችሁን ያለችበትን አውቃለሁ፣ አልነግረህም። አንቺ እሺ፣ ሰው የት ነው ያለችው? እናት አንተ ቆጫ ልስ